ሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ ሀማን ናችኋ ሰላማችሁ ይብዛልኝ ሰላም ለሀገራችን ሰላም ለእናንተ ምኞቴ ነው ማለት ነው እንሻላህ ዛሬ አብረሽን ቪዲዮ የሚለቁ ከሆነ ብለን ስንጠባበቅ ነበር አልሐምዱልላህ ተለቆልናል ማለት ነው አብርሽ በእንደዚህ መልክ ደረጃው እየወጣ ነው፣ ወደ ቤቱ እየሄደ ነው ማለት ነው። ያው ማታ ነው የሰሩት ማለት ነው ቪዲዮ። ስለዚህ እንኳን ደስ አላችሁ፣ የአብርሽ ወዳጆች ማለት ነው። የአብርሽ ወዳጆች፣ የአብርሽ ቤተሰቦች፣ የኔም ቤተሰቦች ማለት ነው። አው ደስ ብሎናል። ግን በጣም ደሞ ያናደደኝ ነገር ደግሞ ቢኖር የሩታ እንደገና በሽታውን ልታነሳበት አላድርም ማለቷ ማለት ነው። ብታድር ምን ችግር አለው? የልጅሽ አባት እኮ ነው። የልጅሽ አባት ቤት ነው እኮ የሁለታቸውን ቤት ነው እኮ። ብታድር ምን ችግር አለው? እውነት ለመናገር በቀ ከልክ በላይ አወኩ ብላለች ማለት ነው። እቺ ሩታ አሁን ሲያማው እንዴት ነበር ይሆንሽው ለህመሙ ደግሞ ጤና እንዲያገኝ ለህመሙ ደግሞ መድኃኒት እንድትሆኝለት ብታድሪው፣ ብታበረታችው ምን ችግር አለ? ምን ችግር አለ? እውነት እውነት፣ ሩታ በጣም ጥፋት እየሰራች ትገኛለች ማለት ነው። በጣም አብሬሽ አንድ ሲያጠፋ እሷ መቶ ያጠፋች ትገኛለች ማለት ነው። ይሄ ጥፋት የአብሬሽ ብቻ አይደለም፣ ለጥፋቱ መንስኤም ሩታ የሆነች ነው ማለት ነው። ምነው ልጁን ሰላም አሳጣሽው? በጣም ነው ሰላም አሳጣሽው ማለት ነው። እውነት ሼር ሼር አድርጉና አድርሱልኝ። አበዛችሁ ኮ አሁን የሆነ ነገር ሲሆን እንደዚህ ያዙኝ ሊቀቁኝ አልሽ። አሁን ደግሞ ትንሽ አይኖ ሲከፍት ደግሞ። ንዴቱ ሳይጠፋለት እንደገና ያንቺ አላድርም አለ። እሱ ምንድን ነው የሚያስበው? በቃ ከልጁ ጋር ማሄድሽ ነው የሚያስበው። በፊቱም ለዚህ የዳረጋችሁት እናንተ ስለሆናችሁ አሁኑም ከበሽታው ላይ እንዳያገግም ሰበብ የሆንሽበት ነው ማለት ነው። በጣም ነው የምታናጅ ሩታ የምትባይ ሴት ማለት ነው እውነት የሴትን እንትን የሴትን ክብር እያወረሽ ነው ማለት ነው። የሴትን ክብር ዝቅ የሚያደርግ ነገር እየሰራሽ ነው ማለት ነው። የአብርሽን ልጅ ይዘሽ እንደፈለክሽ ከወንዶች እንደፈለክሽ እየሆንሽ ነው ማለት ነው። ይሄ ሴትን ልጅ ዝቅ የሚያደርግ ነገር፣ በጣም ማያዋርድ ነገር ነው። ዘመድ አንገት የሚያስተፋ ነገር ነው፣ እውነት ይሄ ነገር ድራማን ቢሆን ምንድነው እኛ የምንማራው በዚህ ድራማ ማለት ነው። እውነት ለመናገር ድራማ ይሁን፣ ለምሳሌ ምንድነው የምንማራው? የአንድ ወንድ ልጅ በሆዳችን ይዘን ከአንድ ወንድ ጋር መጋደም፣ ይሄ ትምህርት አይደለም። ትውልዱ በዚህ ነገር ጥፋ፣ በዚህ ነገር ተበላሽ፣ ይሄንን ነገር ስራ ብለን ያስተማርነው ነው ማለት አንድ ቪዲዮን ስንሰራ ማለት ነው። ይሄ ነገር ይጎዳል ይጠቅማል፣ ብለን ማሰብ መቻል አለብን። ለምን ወይም ያስተምር ነገር መሆን አለበት። አለዛ ይሄ ምን ይባላል? ይሄ ትምህርት ነው፣ ይሄ ነገር አለ ለማለት። ይሄ ነገር ማይደረግ ነገር ነው። ማንም ይገድፈው አይደለም አንድ ሴት ልጅ አንድ ወንድ ልጅ ይዛ ወንዱ በህይወት አለ። የልጇ ባል በህይወት አለ። ያዘችውን ወንድ የዛኛው ወንድ ቤት ይዛ መሄድ ማለት ምንድን ነው? ይሄ በህይወት የሰማሁም ያየሁም ነገር የለም። እሱ በህይወት አለ። አብረሽ ለምሳሌ በህይወት ነበረ፣ በህይወቱ ያለ ሊቀብረው ነው። ያዘችውን ወንድ ይዛ ወደ ቤቱን እየሄደችው ማለት ነው። ስለዚህ አብረሽ ምንም ሳይመታው ተናዶ ነው የወደቀው አልመታው ምንም ነገር እንደኔ አመለካከት አሁን የሆነ ብላ መሬቱ መቶት ይሆናል እንደዚህ ተብሎ ነበር ማለት ነው ምንም ችግር የለበትም ብለዋሉ ዶክተሮቹ ማለት ነው ስለዚህ ይሄ ነገር ማናችንም ላይ ቢደርስ አሁን ያንቺ ባል እንደዚህ ሚስት ይዞ ቢመጣስ አብርሽ ለምሳሌ ሩታ ጋ ሌላ ሴት ይዞ ቢመጣስ እንደዚህ ያለች ማለት ነው። ከሱ በላይ ጥፋት እየሰራች እኮ ነው። እሱ እኮ ይዞ አልመጣም። ድሮ ላደረገው ነገር ነው እንደዚህ የሆነች ያለ ሩታ ማለት ነው። ግን አንቺ እቤት ነሽ፣ ሩታ ደግሞ፣ አብረሽ ደግሞ ይዞ መጣ ወደ ቤት አንቺ ጋ፣ በዛ ሰዓት ምን ይሰማሽ ነበር? ድሮ ላደረገው ነገር እንደዚህ የሆንሽው በጣም ከባድ ነው። እውነት የሰራሽው ነገር በጣም ምንም ማይታሰብ ሴት ልጅ ማታረገው ነገር ያረክሽ ነው ማለት ነው። ይሄ ልጅ በድንጋጤ ይሄና ክል ፌንት ያነቀለው ምን እንዲያረግ፣ በውጭ ያል በውጭ እየተከላከለ የነበረው ቤቱ ድረስ ይመጣ እንደውም አብረሽን በመሆን የዋ ስለሆነ በቃ መጥፎ ነገር አሁን አብረሽ ወላይ ብዙ ሰዎች ሞኝ ልታረጉት ትችላላቸው። በጣም አዋቂ ነው ማለት ነው። በሆነ ነገር አንስቶ የሆነ ነገር ባደርገውስ ይሄንን ልጅ ማለት ነው ይችል ነበር፣ ግን አሪቆ አስቦ እኖራለሁ ብሎ ነው አስቦ የተዋው ማለት ነው። እንደፈለገ አልወጣም ሲል አልወጣም አላለም አልወጣም። ወይኔ በዛን ሰዓት እኔ ቢሆን ፊንክት በሆነ ነገር አንስቼ ሁ ግብግብ ምንም ነገር አያስፈልገው። የሆነ ነገር አንስቶ ማጅራቱን ቆርጦ መጣል በቃ ይሄ ነው ግልግል ማለት ነው። ያንድ ሰው በህይወቱ ነው አይደል በአብርሽ አመጣ። ስለዚህ ይሄ ሰው አብርሽ የሆነ ነገር ቢያደርገው አደረገኝ ልን ነው ሚስቱን ወስቶ አሁንም ሚስቱን ያላትን ነገር ሊወስጥ ወደ ቤቱ ይመጣል። ታረጉት እኔ ጨርሻለሁ። ብዙ ካወራሁ ብዙ ያወራለሁ። አሰላሙ አለይኩም ወረመቱላህ።